ሰላም ውድ እና የተከበራችሁ የበጊዜ ትዩብ ተከታዮች በሙሉ እንደምን አላችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁሉ እንዲሁም ነባሮች ከልብ አመሰግናለሁ። የመለቃችሁን ቪዲዮ ላይክ እያደረጋችሁ እንዲሁም ሻር እያደረጋችሁ አበረታቱኝ። ዛሬም በተከታታይ ድራማ የህይወት መንገድ ወይም ባለማወቅ የባሏን ውሽማ ቤቷ ያስገባችው ሚስት በሚለው በክፍል 47 መጥቻለሁ። እንግዲህ በባለፈው ክፍል ህይወት እና ዳዊት ወደ ቤት እየተመለሱ በነበረበት ሰዓት ገዳይ የሚል ጽሑፍ ከግቢው በር ላይ ተለጥፎ አግኝተው ተደናግጠው ነበር። ፕሮግራሙ የተቋረጠ ዛሬስ ምን ተካሄደ የሚለውን አብረን የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ዛሬ እንግዲህ ሩት የሳሮንን ቢሮ እየፈተሸች ነበረ ሚኪም ይመጣል እንዴ አንተ ደግሞ ምን ታረጋለህ ትለዋለች እሱም አንቺስ ምን ታረጊያለሽ ለምን የምትከታተይ ይላታል አንተ እኮ ነው የተከተልከኝ ቆይ ምን ፈልግ ትለዋለች እሱም አንቺስ ምን ፈልገሽ መጣች ይላታል ይህን ምክንያት የታወቀ ነው የቴ ልጅ መታገቷ ትለዋለ እና የህይወትን ልጅ እንደዋ አስለቅቀሻል ምን ነቀረሽ ይላታል። ህይወቷ አሁን አደጋ ላይ ናት ትለዋለች። እሱም እና አንቺ የምትፈልጊው ወረቀት እኮ እዚህ የለም ይላታል። ምን እንደምፈልግ እንዴት ታወቅ? ትለዋለች። አይ አወቅኩ በቃ ይላታል። እሷም አንተም የምትፈልገው እዚህ የለም፣ ሳሮን በጣም ድብቅ ሰው ናት ትለዋለች። እንዴት አወቅሽ? አይ አንተ ሁሌ እዚህ ውስጥ እየገባህ እያስፈራራህ ስለሆነ እዚህ አታስቀምጥም ይለቅ ትለዋለች። እሱም አንቺ እንዴት ልትገቢ ይቻልሽ ይላታል። ሳሮን አስሬ እንኳን ቁልፏን ብትቀያየር ከእኔ መምለጥ አችልም እኔ እንደምንም ብዬ ቢሮ አገባለሁ ትለዋለ ፣ አንተስ ስለአጎት ሞት ተጠያቄ ልታደርጋት አይደል ትለዋለች እሷም እሱም በምን አወቅሽ ይላታል። በቃ አወቅሁ ግን ሳሮን እኮ እዚህ አታስቀምጥም እሱም አይ እንዳይጠረጥርበት ቀለል ያለ ቦታ ነው የምታስቀምጥ። ሳሩን ቀላል እንዳልሆነች አንተ ራስ ንግራኛል ይሄን ነገር ካወቅሽ ትገልሃለች ትለዋለች። አንድ ወረቀት ካገኘው ያበቃላታል። ግን ሚኪ አንተና በቀል አለችው። እሱም አንችም እኮ እንደዚህ አይነት ሰው አልነበርሽም። ቤኒ ያሁን እንወጣ ብሎ ይዟት ይወጣል። ዳዊትን በር ላይ ተለጥፎ ያገኘውን ወረቀት ይዞ እየተንጎራደድ ነበረ። ሳም ይመጣና ምን ልጅ እዚህ ወርቀት ላይ አንድ ጽሁፍ ተጻፈ ብላይ እንደዚህ የምትሆን ይለዋል። እንዲህ ገዳ የሚል ጽሁፍ እኮን የተጻፈበት ይላል። እሱንማ ነገርከኝ ይለዋል። እና ምንም አልመሰለህም ይላል። ያው ከዚህ ቤት ውስጥ አንድ ሰው ነው የጻፈው ይላ። እንዳዊትም አዎ፣ ግን እኔ እንኳን ሰው አይጥ ራሱ አልገለም ይላን። ሳሚን ምን ነው ግን እንደ ጀግና ደል የምታየ ነበረ ምን ነው ፈራ ይለዋል። አይ መፍራት ሳይሆን እኔ ያልጻፍኩትም ለማለት ነው ይላል። ግን እዚህ ቤት ያለ ሰው እንደጻፈው እርግጠኛ ነኝ። ቆይ አንተስ ብትሆን ይለዋን ዳዊትን። ዳዊትም እኔ ከሆንኩ ወደ እኔ የሚጠቁም መረጃ ካለው ለመጠየቅ ዝግጁ ነኝ ይለዋል። እኔ ምን ሩትስ ይለዋል። እንዲህ ቆይ ሩት የጻፈች ይመስላል። አላቅም የምታደርገው ነገር ስለማይታወቅ ወጣ ስታቆይ ደግሞ እጠራጥራለሁ። ይላን ሳሚም፣ ልክ ነህ በቃ እራሷን እኮ እንደ ጀግና ነው የምታይ ይላል። ጀግናማ ጀግና ናት የጀግና ዘር አይደለች? ይለዋል እንዲህ እንኳን ብላት የልብ ልብ ነው መሰጣት ይላን ማለት ነው ሳሚም። ከዛም ቆይ የጀግና ዘር ናችሁ፣ ግን ሳሮን ከእናንተ ለየት ትላለች ይለዋል። ለሳሮን እንደዚህ መሆን ተጠየቅ አንተ ነህ ሳሚም፣ አውቃለሁ በጣም በድያታለሁ፣ ግን ደግሞ ጥፋቴን ለማስተካከል እየሞከርኩ ነው ይላል። እኮ አንተ ከጥፋቱ ተምረህ። አዎ እንደኔ ከጥፋቱ የማይማር ቃሽም ነው ብዬ ነው ማስብ። ዳዊትም አሁን እኮ ከሳሮን ጎን መሆን ነበረብህ ይለዋል። እኔ እኮ ከሳሮንም ከህይወትም ጎን ለመሆን እየሞከርኩ ነው፣ ግን ሳሮን በቃ እሽ ትለኛ አልቻለች። እንዴት እንደምትሆን እያያት አይደለም ይለዋል። ከህይወት ጎን ራቅ እኔ ሊወት አንተ ከሚስት ጎንነውን ይለዋል። በመሀላችን እኮ ልጅ አለህ። ዛሬ ነው እንዴ ልጅ እንዳለህ ትዝ ያለህ? ደግሞ ሳሮን ከሄደትናት መቋቋም አችል ራስክን ብጠብቅ ይሻላል። አንድ ቀን ትሰራላለች ይለዋል። እና አንተ ደግሞ ስለ እኔ ታወራ ነው እንዴ? ፍቅርህን እንኳን በቅጡ ለመግለጽ ያልቻልክ ልፍስፍስ። በሌላ በኩል ሚኪ እና ሳሮን ተቀምጠዋል። ሳሮንም እንዴት ነው ሚኪ ቤቱን ለመድከው? ትለዋለች። እሱም እኝ ልመድኩት ነው አንቺ ግን ልትገኝ አልቻልሽም ይላታ ነው። እሷም ባክህ ስራ ስራ እያልኩ እኮ ነው ይው ቤተሰብን እራሱ ካገኘው ስንት ጊዜ ትለዋለች። አዎ በጣም ስራች ላይ በጣም ተተኩሪያለሽ ይላታ ነው። አዎ እኔ የሚለን እናት እንዴት ናቸው? ትለዋለች። እናት ደህና ናት ያው ያጎቴ ሞት በጣም ጎርቷታን እንጂ ይላሳል። እሱም እንዲህ እውነት አልሰማሁም ነበረ፣ በጣም አዝናለሁ። እና እንዴት ናቸው? የሚያስፈልጋቸው ነገር አለ ምናምን ትለዋለች። እሱም አይ የሚያስፈልግ ነገር የለም፣ ያው ሀዘኑ ጎርቷታን ለዛ ነው እንጂ ይላል። አሁን እውነት ነው፣ በጣም ይጎዳል። የሚገርምሽ አጎቴ በሰው እጅ የሞተ በሚያምናቸው ይላታል። በጣም ከባድ ነው፣ ሁሌ ሞት እየበዛ ነው ትለዋለች። እና ባንችም ተናዳብሻለች ይላታል። እንዲህ ለምን ምን አደረግኩኝ? ትለዋለች እሱም አይ መጣት ጠይቀኝ ምናምን ትላለች። እውነቷን ነው እሷ እኮ ሕፃን ወኘ ጨጨብሳ እየሰራች ነበረ ትላለች። አዎ ባጎረስኩ እጄን ተነከስኩ ሆነ እንጂ ይላል። ምን ተቀይማኛሌ ማለት ነው? አይ ያው ወጣ ብታኝ ተያላለች ይላታል። እውነት ነው በጣም ከባድ ነው። ስራውን ደግሞ እንደምታውቀው ነው። እናቴ ራሱ እየተቀየመች ነው ትላለች። እውነት ስራሽን ብታቅ ደግሞ ይላል እሱም። ማለት አይ ምን አያለ አድካሚ እንደሆነ ብታቅ ይላል። አዎ በጣም አድካሚ ነው ትላለች። እነሱ እነስራቀን ያላሰረቅም በጣም ከባድ ነው። ግብ ግብ ነው በበቀደም ራሱ አላየህም መንገድ ላይ ሲቀጠቅጡኝ ትላለች። አዎ በጣም አቀኛ እንደሆን ብዙ ሳያቃን እና ራሽን ጠብቂ የበቀደሙ ጅማሬ ሊሆን ይችላል ይላታል። አዎ እሺ፣ አሁን ቀጠሮ አለብኝ ብላ ተነስታ ጥለው ትሄዳለች። ቤት ውስጥ እንግዲህ ዳዊትና ህይወት ግቢ ላይ ተቀምጠዋል። እሱም በሩን ዝግተሸን አይደለም እኔም ግቢውን ዝግቸዋለሁ ይላል። እሱም ምንድን ነው ሁሌ ወሬ ልጀምርልኝ ትልና ሳጨርሰው ጨርሰው ታቋርጠዋለ እና ደግሞ ቤቱን የምንዘጋገው ለምን ነው እኔ እናንተ ብቻን እነዚህ ውስጥ ያለና ነው ትለዋለች። አይ ሁሌ እኮ የሆነ ነገር ሲጀምርልሽ ይመጡና ያቋርጥናል እና ቢመጡ ወሬን አቀጥልም ወይስ ስለመንግስት ግልበጣ ነው የምናወራ ትለዋለች። እሱም አይደለም ግን እኮ ሁሉንም ወሬ ሰዎች አይሰሙም ይላታል። እሽ ምን ነበረ ትለዋለች። እሱም እወድሻለሁ ይላታል። እንዴ እንደዚች ነው እንዴ? ትለዋለች። ሲሰሙትማ ቀላል ነው ሲናገሩት እንጂ ይላታል። እሷም እኔም እኮዳ አለሁ ትለዋለች። እሱም አይ አፈቅርሻለሁ ይላታል። ይህ ይህ ነገር እንዳይመጣ እኮ ነው ስፈራ የነበረ ትላለች። ማለት አንቺም ለእኔ ስሜት አለሽ ይላታል። እሷም እኔ ላንተ ያለኝ ስሜት ከሆነ እንደዚህ እንድትሆነ ያደርጋል አይሆንም ትለዋለች። ለምን አይሆንም? እህትህ ይህን ነገር አትቀበለውም። አንተ ከእኔ የተሻለ ሰው ማግኘት አያቅትም። እኔ ችግር ብቻ ነው የማመጣለን። ጭራሽ ደግሞ ከሳሜ ልጅ እንዳለኝ ካወቀች በኋላ ምንም አትፈቅድልንም ትላለች። እሱም እኔ ወድሻለሁ፣ ስለዚህ ምንም አብሮ እንድንሆን የሚያግደን ነገር የለም ይላታል። አይ እሱ ብቻ አይደለም፣ እኔ ካሳለፍኩት ነገር አንጻር ወንድ ልጅ እንድጋሚ ማመን አልችልም ትለዋለች። አንተ ጥሩ ሰው እንደሆን ካቃለሁ፣ ግን በጣም ከባድ ነው ለእኔ እሱም አይ እኔ መቼም አልጎዳሽም። ትጎዳለህ፣ ከኔ ጋር መሆን ችግር ብቻ ነው የሚያመጣበት። አይ ርቀሽን ከምጎዳ አብረሽን ሁኛ ብጎዳ ይሻለኝ፣ ቢያንስ አንቺ ታክምኛለሽ። እባክሽ እሽ በኝ ወይም አልወድህም በኝና አላስቸግርሽም ይላታል። እንደዛ አይደለም ትለዋለች። እሱም በቃ ጊዜ ልስጥሽ አስቢበት እባክሽ ብሎ ያቁፋታል። ሳሮንም ስልክ እያወራች ነው። ቆይ የሞተው ሰውዬ ዘመዶች ምናምን ይኖሩና ይሄን አጣራ እና ማን ነው ከሞተ ከረጅም ጊዜ በኋላ የሚያስፈራራን ትላለች። እንግዲህ ስልኩን ከዝጋሽ በኋላ ሳሚ ይገባል። ምን ነው ያስጨነቀሽ ነገር አለ ይላታል። ምንም የለም ትለዋለች። ደግሞ ምን ጉድ ውስጥ ገባሽ ይላታል። አንተ ምን አገባ ትለዋለች። እሱም ሰው ገልሻ እንዴ ይላታል። ምን ምን ማለት ነው ትለዋለች ማለትማ የሟቹ ዘመዶች ምናምን ስትሰሙር ይላታል። እሷም እኔ ህይወት እንዳልመስለ የሆነ ነገር በተፈጠረ ቁጥር መጥቼ ካንተ እቅፍ ውስጥ የምሸጉጥ ትለዋለች። እሱም አውቃለሁ ግን ደግሞ ከባድ ነው ይላታል። እኔም አልከበደኝ አንተን ከነውሽማ ተሸክሜ የምኖር ትለዋለች። ሁሌ የሆነ ነገር ባጥፎ ቁጥር ይሄን እያነሳሽ አትውቀሽኝ የምትጸጸትበትን እድል እየሰጠሁሽ ነው። አለበለዚያ ለቤተሰቦችሽ ተናግሬ አጋፍጥሻለሁ ይላታል። ሁሌ ፉከራህ ይሄ ነው። ቆይ ቃል ገብተ ነበር እኮ ትላለች። ቃልም እኮ ሰዎችን የሚጎዳ ነገር ከሆነ ይፈርሳል፣ ለባስ ተጠንቀቂ ይላታል። እሱም እንደዚህ ከመሆን አንተ ደግሞ እንደ ነፍሰ ጡርተኝተ ከመብላት ውጭ ምን ስራ ሰርተ ነውና ትለዋለች። እሱም ስነስርዓት እንደዚህ እንድትናገረኝ አልፈቅድልሽም ስራ እንዳልሰራ ያረግሽ እንኳን ጭነሽ ይላታል። እና እንደ ወንዶች ደና ስራ ፈልገ መስራት ነው ትለዋለች። ለማንኛውም ተጠንቀቂ ብሎ ጥሏት ሄዳል። ሚኪም ግቢ ላይ እየተንጎራደድ በነበረበት ሩት ትመጣለች። ሩት ማክሽ ፍቅራችን እናደስ ስለ ፍቅራችን ቢለሽ ይላታል። እንዴ አንተ ግቢ ውስጥ እኮ ነን ዝምበል ትለዋለች። እኔ እኮ ድሮም ቢሆን አረሳውሽም ይላታል። እስካሁን የቆየ ፍቅር ነው እኮ ትለዋለች። አዎ ምንጣፈሽ ውስጥ ራሱ ክላሴሽ ገብቼ ሮዝ አበባ የምትወጂውን አስቀምጠለች ነበር። ብዙውን ጊዜ ግን የሚያገኘው ወንድምሽ ነው ይላታል። እንዴ አንተ ነበርክ ትለዋለች። አዎ እኔ ነበርኩ። ሁሌም እኮ እርምጃሽን እከታተላለሁ። እዚህ ቤት ስትገቢ ራሱ አውቅ ነበር ይላታ። እንዴ እያወቅህ ነው የጠይከኝ ትለዋለች። አዎ አንዳንድ ግልጽ ያልሆኑ ነገሮች ነበሩ ይላታን። እሱም የሚገርም ነው እንደ ህፃን ሆና ትለዋለች እሱም ፍቅር እኮ ህፃን ያደርገን እባክሽ እንደ ድሮ አብረን እንሆን በጣም ናፍቀሽኛል ይላል እንደዛ ሲል እንግዲህ በመስኮት ህይወት እያዳመጠቻቸው ነበረ ከዛም ጉንጫን ይሰማታል ህይወትም መስኮቱን ትዘጋዋለች እነሱም ተደናግተው ዘወር ይላሉ ፕሮግራሙ በዚህ ይቋረጣል ቀጣይ ምን ይሆን የሚለውን አብረን የምናየሆነ አመሰግናለሁ